አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም፣ መጋቢት ሁለት በዚች ቀን የኒቄያ ኤጲሶጶስ አባ መከራዊ በሰማዕትነት ሞተ። ይህም አባት በግብፅ ደቡብ ከምትገኝ ከስሙ ላይ ከታላላቆች ወገን ነው። ለኒቄያ ከተማም ኤጲሶጶስነት ተሾመ። የስደትና የመከራዊ አራት በሆነ ጊዜም ስሙ ዮፋንስ ከሚባል መኮንን ወደዚያች ሀገር ለንጉስ ተልኮ መጣ። የክርስቲያኖች ወገኖችም ያሰቃይ ዘንድ ጀመረ። የዚህንም ቅዱስ ኤጲሶጶስ አባ መከራዊ ዜና ሰምቶ ወደ እርሱ ያመጡት ዘንድ ወታደሮቹን ላከ። እርሱም ወደ መኮኑ ከሚሆኑ በፊት ወደ ቅዱስ መሰዊያው ገባ። እጆቹም ዘርግቶ ጸልየ፣ ነዋያ ቅዱሳቱንና መቅደሻውን ቅዱሶች በመቅደሱ ውስጥ አኖረ። ከዚህ በኋላ ቤተክርስቲያኑን ይጠበቅ ዘንድ ወደ እግዚአብሔር ኢየሱስ ክርስቶስ ፈጽሞ ማለደ። በላያችሁ የፀሐይ ብርሃን ይወጣ ዘንድ ያልተዋችሁ የጽዮን ልጅ ደጆች፣ ለእግዚአብሔር ቤት ማገልገያ የሆነ ነዋያ ቅዱሳቱን ጠብቆ እያለ ታላቅ ለቅሶ በማልቀስ ጮኸ። ከዚህም በኋላ ከንጉስ መልክቶች ጋር ወጥቶ ወደ መኮኖ ቀረበ ስለስሙና ስለ ሀገሩ ስም ስለ ስራውም ጠየቀው። የኒቅዮስ ከተማ ኤጲስ ቆጶስ እንደሆነም ባወቀ ጊዜ እንዲገርፉትና እንዲያጎሳቁሉት ብርናርሰስም ጠቅልለው በአፉ እንዲጨምሩ አዘዘ። እግዚአብሔርም የሚያጸናና የሚያስታግሰው ሆነ። ያለውን ጉዳት መልሶ አስነሳው። ከዚህ በኋላም ወደ እስክንድርያ ሀገር ገዢ ወደ ሄርሜኔዎስ የሰደደው እሱም ቅዱስ አባ መከራዊን እንዲያስሩ ታዘዘ። እግዚአብሔርም በእጆቹ ብዙ ድንቆች፣ ታምራቶች አደረገ። ከታምራቱም አንዱ ለአፋስ ከተማ ሹም ለሆነ ዮሊዮስ ስሙ አኳሪስቶስ የሚባል ልጆቹና እግሮቹ ሽባ የሆነ ልጅ ነበረው። አባ መከሪያን በላዩ ጸለየ፣ ከደዌውም ዳነው። ከዚህ በኋላም በዮሊዮስ ቤት ቀድሶ ማንን ስጋውን ደሙን አቀበላቸው። ስለስጋውም እንዲያስቡና ገሎም ዲጽፍ ሁለት ከዮሊዮስ ጋር ስምነት አደረገ። መኮንኑ ሄርሜኖስ አባ መከራዊ ስላደረጋቸው አስደናቂ ታምረቶች በሰማ ጊዜ በተለያየ ስቃይ አሰቃዩት ዘንድ አዘዘ። ዋሳቶች ውስጥ ይቆራረጡ፣ በመንኮራኩሮች ውስጥ አስገብተው አሰቃዩት። ለነጣቂዎች አንበሶችም ጣሉት። በባህርም ውስጥ፣ በሳት መመደጃ ውስጥ ጨመሩት። ቅዱስ አባ መከራዊ ከስቃሉ በክብሩ ባላየት በጌታችን ኢየሱስ ክርስቶስ ኃይል የሚታገስ የሚጸና ሆነ። የሳሜራ ጉዳት መልሶ በጤንነት ያስነሳው ነበረ። የሚቤታችን የድንግል ማርያምን ቤተክርስቲያን የምታገለግል አንዲት ድንግል እህትም ነበረችው። ሁለት ወንድሞችም ነበሩት። አንደኛው ስሙያኖስ፣ ሁለተኛው ይስቅ ይባል ነበር። በእስር ቤትም ሳለው ወደ እርሱ መጡ። አንተ ስለ አባታችን ፈንታ አባት ሆነን ነበረ፣ እንሆ የሙሱ ጅንሆን ዘንድ ትተንት ሄዳልህ እያሉ በፊቱ አለቀሱ። እሱም አጽናንቶ ወደ ቤታቸው አሰናባታቸው። ሌሱም የዚህን ሽማግሌ ሞተ በጽሑፍ ዘዝ ከእርሱም ታርፋለህ ብሎ ለመኮኑ መከረው። ቃሉን ተቀብሎ ራሱ መሰፊ ቆ እንዲቆርጡ ዘመን ሰሚያትም የሰማዕትነት አክሊል ተቀዳጀ። ሲም የቅዱስ አባ መከሬን ስጋ ወስዶ በከበሩ ልብሶች ገነዘው በደረቱ ላይም የወርቅ መስቀል አደረገ። ወደ አገሩም ወደ ኒቅዮስም ከአገልጆቹ ጋር ሰደደው። መልካም ነፋስም ሆኖላቸው መርከቢቷ ፈጥና ሄደች። ከከተማው በር አንጻር ደርሳ ቆመች። ቀዛፊዎችም ሊያንቀሳቀሱ አስፈለገው ነበር ግን አልተቻላቸውም። አብዝተው በደከሙ ጊዜ ስጋዬ በውስጡ እንዲኖር እግዚአብሔር የፈቀደው ቦታ ይህ ነው የሚል ቃል ከበድኑ ወጣ። ይህንም ያለሀገር ሰዎች ነገሯቸው። ሰሌን ዝንጣፊ እያያዙ ወደ እርሱ መጡ። በሀገራቸውም ውስጥ እርሱ በመረጣት ቦታ እስከኑሩት ድረስ በታላቅ ክብር ተሸክሞ ሰሩት። መላ ህይወቱ ዘመን አንድ መቶ ሰላሳ አንድ ሆነ። መጽሐፍትን እስካስተማረ ድረስ ስምንት ዓመት በሪቆኖ ተሹመት 24 ዓመት በቅስና ተሾሞ በቅስና አገልግሎ ሰላሳ ዓመት ኖረ። ከዚህም በኋላ ኤጲስቆጶስ ሆኖ ተሾመ። በዚህም 69 ዓመት ኑሮ መልካም ተጋድሎን ፈጸመ። የህይወትን አክሊል በክብር ባለቤት በቤታችን ኢየሱስ ክርስቶስን ተቀበለ። ንጸሩቱ በረከቱ ከኛ ጋር ይሁን ለዘላለሙ አሜን። ዳግመኛም በዚህ ቀን የሮሃ አገር የሆነ የተሰወረን ሜ ቅዱስ ጐርጐርዮስ አረፈ። ይህም ሰው አስቀድሞ አመፀኛና ሀጥ ነበረ። ከዚህ በኋላ ከአመጻ ወደ እግዚአብሔር በንስሐ ተመልሶ መነኮሰ። ጻርቀንን ማደሪያና ብዙ ዋጋቸውን የሀጣንም ኩነኔና እየሰራ የሆኑን ስቃያቸውን እግዚአብሔር አስቀሳየው ድረስ